በጣም አላህን የሚፈራ ሰው ሌባ የሌባ ታሪክ እሺ። መርሃባ አላህን ፈርቶ ነው የሚሰርቀው? አይደለም እሱ ሊያስብልህ ይችላል። እና የሰውዬ ወጣት ነው ልጅ ነው የቲም ነው። ዒልም ቤት ተድሮ ይቀራ ነበር። በሸዩ በሸዩ ሲቀራ የጉርብትና ሀቅ፣ የቲም ገንዘብ ሀራም ነው ዙሉም ሀራም ነው የጉርቤት ሀቅ ሀራም ነው ምናምን ተማረ፣ ተማረ፣ ተማረ። ሸዩ ሲመክሩ ባካችሁ ስራ ፍጠሩ ይላሉ ለአክተኮኑ እያልናስ ሸክማቱ ነው። ለናት ለአባታችሁ እንኳ ቢሆን እገዙ ሥራ እገዙ፣ ሥራ ፍጠሩ። ቢቻል ብቻ ሥራ ፍጠሩ፣ ካልተቻለ የአባቶቻችሁን ሥራ ሥሩ። በሰው ትካሽ አትኑሩ። ገበሬ ከሆነ አንተም ገበሬ ሁን። ቀላልና ሥራ መፍጠር ካልቻልክ ነጋዴም ሁን ንግዱን። ጫማ ሰፊም ከሆነ አባቶች ጫማ ሰፊ ሁን። ሸማኔም ከሆነ ሸማኔ ሁን። ያና አባትህን ስራ እየሰራህ ራስህን ቻለ ለምንህና በሰው ትካሻ አትኑር፣ ዘልማህት እያሉ ይመክሩ ነበር እና እናቱ ሄድና የአባቴን ስራ መስራት ትፈልጋለሁ። አባቴ ምንድን ነበር ስራው? አለ እና ምን ዱ መንጋር ምናምን እንደዛ ነበር፣ እንደዚህ ነገር ንገርኛ፣ አላት። አስቸገራት አላተው ብትለው ሚያላት ታልነገርሽኛል ግማ አባባታ ሌባ ነበር። አሽ ሙያው ሙያው ሌብነት ነበር። አስደንጋጭ ነገር ነው። አሳፋል ነገር ነው። የሽሆን ነገር ግን ያው ነግረውታል። በሰማው ነገር መጥቀው ነበረበት። የአባታችሁ ስራ አድርጉ ብለዋል እና አሰበ። ተጎረቤት እንዳይሰርቅ የጉርብትና ሀቅ ወንጀሉ እጥፍ ነው እንደገና ብሎ ነው በዙሪያው ራቅ ራቅ ብሎ ሄ ሄ ሄዴና አንድ ሰፊ ሱቅ አገኘ። ምንድ ሚባለ ሁሉ የሚገኝበት ሱፐርማርኬት። እዛ ውስጥ ገባ። ሲገባ ፊልፊ ዘሃብ ዋርቁ ብሩ አልባሳቱ ጫማው ምኑ የለለ ነገር፣ ዱንያ ዛ ውስጥ እዛ ማብራቱን አብርቷል። ሳይሄን ሲጎበኝ ይሄን ሲጎበኝ ይሄን ሲጎበኝ ደሞ ኪታብ ማገኘ የደረሰ ነገር ይዞ ጋር ሲጫወት ሲል ሲል ሲል ሌሊቱ ነጋ። እኮ ነው እንዲሁ ሲል ሲል ሲል ደሞ መዝገብ አገኘ። እዛው አጣቀቀ መዝገብን ሳየው የዘካ ገንዘብ ነው። በየአመቱ ዘካ የሚወጣበት እና የስድስት አመት ዘካ አልወጣም። ከዛ በስተፊት ያሉት ወጥቷል። ለምን ነው ይሄ ሰውዬ ዘካውን ያላወጣው አለና እንዲያርጉ ደሞ ቀውን ሳይቆጥር ገመተው፣ አይገርምም። ስካና አረጋው አው እህ እንግዲህ የዘንድሮ ዘካ ያለፈው አመዘካ ይሄን ያክል ይደርስበታ። ደግሞ ጀመረው አንድ ጊዜ አሰላው። አላህ መፍራት አለበት ብሎ ይሄን እያሰበ አስበ ጨርሶ፣ እንግዲህ የሆነ ቃ ያጀው ወጣለ ብሎ እያሰበ እያለ አዛን አለ ፈጅር። ሩቅ ነው መስጂዱ። አዛን ሲል እሱም አዛን አለ። ያላህ ትእዛዝ ያ መቅደም አለበት። አዎ እንደ አላህን ፈሪ አይደል እንዴ? ተቁላሀ ሀይሱማ ኩንቱም፣ ተቁላሀ ሀይሱማ ኩንቱም፣ የትሆኑ ትሆኑ አላህን ፍሩ ነው ያለው። አዛን አለ። ሁሴንም አዛን ሲል ሰውየው ሰማ። ባለቤቱ እዛው ነው ያለ። ኧረ ሱቃችን ተከፍተዋል፣ ማብራት ይበራል፣ ሰው አስቀምጠሃል እንዳለችው፣ ኧረ እኔም አላስቀመጥኩም። ባልና ሚስት ሊነጋገጡ ተነሱ። ምንድን ነው ያለው አንተ ባለቤት ያላህን ስግድ ያላህን አቅድ አስቀድምና ማንነት ነግርሃለሁ፣ አለው። ጉዱ አደረገ። ስለዚህ ጠበቀው። ኢማም ውስጥ የሚወጣ ድረስ ኢማም መሆን ያለበት ባለቤት ነው። እንግዲያ ኢማም አይሆንም ሁሴን እንኳን ሰው መስጂድ ሂድህ ኢማም መሆን ይቅርና ሰው ቤት ሂድህ ኢማም መሆን ባለቤቱ ተጋበዘ ነው። ሸክስ ቢሆን እንደ እንግዳው እንግዳው ባለቤቱ ይጋብዘው እዛ ኢማሙ ተጋበዙ። ትቀድማለህ እኔ እሻላለሁ ብሎ መቅደም አንተ ቢሆን አሰግድክ እንዴ? የቦለሲ ያለህ እገላለህ ያዙ ይልቀቁ ስትል፣ ፈጅር ሶላት አላተነጂ ሹፍ አሰገደ ተሰገደ። በኋላ ማን አንተ አለው። ማነህ? ከየት ነው የመጣኸው? አና ልሱን እኔ ሌባ ነኝ። ገና ነው ገና ደሞ ሌብነትን ለማመር ነበር ለመጀመሪያ ጊዜ ነው። ባልጅ ነኝ የሌባ ልጅ ማንስ ነኝ አለ እና ታዲያስ አዛ ለምን ምን አልክ እንደው ወጥ ደረሰሃ አላህን ፈራሁ ለስርቅ ነው የመጣሁ አዎ ግራ ተጋባ እንዲህ አለ ሰው አላህን የሚፈራ ሰው ለምን ነው ዘካ እኔ አልሰጠሁም ስድስት አመት ዘካ ቆርጠሃል እና ያለው ደግሞ አሁን ሂሳቡ ደግሞ ቁጭ አደረገ ላይ ተለመነኝ አሉ። ምንድን ነው አብረህ ሥራ። አንዲት ልጅ አለችኝ፣ አግባልኝ ሸዋይ በሆነ እኮ አልሰማም እንደ ሙሳኔ አክላማች ታገኙ እባክህ፣ እባክህ ሁለት ኮረዳ ልጆች አሉኝ፣ ታላቋን እኔም ታናሻን፣ አንዷን እድርሃለሁ። አላለም እንደ አላለ አንፈር ሲገኝ ሸዋይ አይታለፍም። አግባልኝ እናት አለችኝ ብላ እናትም ታመጣለህ። ቤት እሰጣችኋለሁ፣ ወጪሁ እችላለሁ ቅራቱም ትቀራለህ አንተ ብቻ እንደ ሂሳብ ታደርግልኛለህ። ይህን እውቀት፣ ይህን ታማኝነት፣ ይህን ተቋይ ዘማ ልጅ እያለች ከራሴ ጀምሮ አላህን ፍሩ አላህን ፍሩ።